እኔ በጣም አዝኛለሁ፣ ውስጤ በጣም አዝኗል። በማይረሱ ድፍን አርባ ስምንት ዓመታት እንደ ወንድም፣ እንደ ጓደኛ፣ እንደ ወዳጅ እንደ አባትም ጭምር ሆነው አብረዋት ዘመናትን ተሻግረዋል። በርካታ የደስታም የሐዘን ክፉና ደግ ጊዜያትንም እንዲሁ ለመወጣትም ለማሳለፍ ችሏል። የማይረሱ የፍቅር ዘመናት ደስ የሚያሰኙ የፍቅር ታሪኮችን አብረው ለማጨድ ችሏል። ተወዳጇ አርቲስት ፍቅርተ ጌታሁንና ባለቤቷም ባለፉት ሳምንታት እንደምታስታውሱት አብሮ አደግ ጓደኛዋን ወዳጇን አርቲስት ፍሬህይወት ባሕሩን በሞት በመነጠቋ ምክንያት ከፍተኛ ሀዘን ተሰምቷት የነበረችበትን ስሜት ስናጋራችሁ ነበር። አሁን ደግሞ እንደገና ሌላ ሐዘን ከበድ ያለ ነገር ገጥሟታል። ፍቅርተም 48 ዓመታት ሙሉ በትዳር አብሯት የቆዩት ባለቤቷን እንዲህ ተነጥቃለች። ምንድን ነው የተፈጠረው? ባለቤቷ ምን አጋጠማቸው? የሞታቸው ምክንያትስ ምንድን ነው? ለዚህ ለሞት የሚያበቃ ነገርስ ተፈጥሮ ነበርን? ሁሉንም በዝርዝር እንነግራችኋለን። የሚያስመሹ የኪነጡብ ሥራዎች ሲያጋጥሟት ደግሞ አቶ ደነቀ ቤታቸው ቁጭ ብለው እሷ ካልገባች በስተቀር ምግብ አይቀምሱም ነበር፣ እስከ ሌሊት ድረስ ይጠብቋታል። ነገር ግን በምሽት በምትመላለስበት ጊዜ እጅግ የሚያስጨንቀኝ ነገር ነው ሲሉ ይናገራሉ። ምክንያቱም የሚያጋጥማትን አላውቅምና ያስፈራኝ ነበር። በዚህም የተነሳ በጸሎት ነበር የምቆየው ሲሉ ይናገራሉ። አርቲስት ፍቅርተ ጌታሁን እንደእናትም እንደሚስትም ሆና እኔ ጎልቼ እንደወጣና በስራይም ውጤታማ እንደሆን ትልቁን ድርሻ ተወጥታለች በማለትም ይናገራሉ። አቶ ደነቅም በተለይ ትምህርቴን እንድማርና የተሻለ ደረጃ ላይ እንድደርስ የሚያደርገችኝ እሷናት ሲሉም ይመሰክሩላታል። አርቲስት ፍቅርተ ጌታሁንና አቶ ደነቀ መንግስቱ በትዳር ህይወታቸው ረጅም አመት ካሳለፉና የትዳር ተምሳሌቶች ተብለው ከሚጠሩ አባቶችና እናቶች መካከልም ይመደባሉ። በትዳር ህይወታቸው ልጆችን ወልደዋል። አከታትለው የወለዷቸው ወንዶች ልጆችም ሆኑ በመጨረሻ የተወለደችው ሲመሌ የደነቀን ብትሆን እጅግ ውጤታማና ስነ ምግባር ያላቸው እናት አባታቸውን የሚያከብሩ በታነጸና ደስ በሚያሰኝ መንገድ ያደጉ ልጆችም ናቸው። ለዚህ ደግሞ አቶ ደነቀም የራሳቸው የአባትነት ድርሻ እንዳላቸው ይመሰከርላቸዋል። አቶ ደነቀ ከልጆቻቸውና ከባለቤታቸው ጋር ደስ የሚያሰኝ ግንኙነት አላቸው። እንደ አባት የተረጋጉ መካሪ፣ ደስ የሚያሰኙ ሰው ነበሩም። በእንዲህ በመተሳሰብና በመዋደድ ረጅም ዘመናትን የዘለቀው የትዳር ህይወታቸው በቅርቡ 48ኛ ዓመት የጋብቻ በዓላቸው በድምቀት ተከብሮ ነበር። ከዚያም በማስከተል ደግሞ የፍቅርተ ሰባኝ ዓመት የልደት በዓሏም እንዲሁ በሚያስደንቅ መንገድ ተከብሮ እንደነበር በብዙ ማህበራዊ ሚዲያዎች ላይ ስንመለከተ የቆየኑ ጉዳይ ነው። ታዲያ የጋብቻ በዓላቸው በሚከበርበት ጊዜም ሆነ የፍቅርተ ሰባኝ ዓመት የልደት በዓል በሚከበርበት ጊዜ አቶ ደነቀ ካባቸውን ለብሰው ከጎኗ ቆመው ስንመለከታቸው ነበር። የልደት በዓል ዝግጅቱ ላይ ደግሞ የፍቅርተም የቅርብ ወዳጅና አብሮ አደግ እንደሆነች የሚጠቀስላት አርቲስት ፍሬ ህይወት ባህሩ ከጎናቸው ሆነ አብራ ስትጨፈርና ስትደንስ የደስታቸውም ተካፋይ በመሆን ስታሳልፍ ተመልክተናት ነበር። ከቅርብ ሳምንታት በፊት ታዲያ ፍሬ ህይወት ባህሩ በድንገት ህይወቷ ማለፉም የምናስታውሰው ነው። አሁን ደግሞ እሷን ተከትለው የፍቅርተ ባለቤት አቶ ደነቀ ከዚህ ዓለም በሞት ተለይተዋል። በሞት የተለዩበት ምክንያት ምንድነው? የሚለው የብዙዎቻችን ጥያቄ ነው። የተወዳጇ አርቲስት የፍቅርተ ጌታሁን ባለቤት የሆኑት ጠበቃና የሕግ አማካሪ ደነቀ መንግስቱ በድንገተኛ ህመም ከዚህ ዓለም በሞት ተለይተዋል ይለናል የቴዎድሮስ ተክለ አረጋይ ጽሑፍ ታምራት ኃይሉን ጠቅሶም ያቀረበው መረጃው ስለዚህ የሞታቸው ምክንያት ድንገተኛ የሚባል ህመም ነው ማለት ነው። የፍቅርተ ወዳጅ የሆነችው ፍሬህይወት ባህሩም እንዲሁ በድንገት ያለምንም ህመም ሻወር ወስዳ ወደ ጓደኞቿ ልትሄድ እየተዘጋጀችበት ባለችበት ሁኔታ ህይወቷ ማለፉን እናስታውሳለን። አሁንም አቶ ደነቀም ተከትለው ሄዱም። ፍቅርተ ታዲያ ቀደም ሲል ወዳጇን ጓደኛዋን በእንዲህ ያለ በድንገት አታ ስታለቅስ ከርማ አሁን ደግሞ ባለቤቷን በእንዲህ ያለ ሁኔታ ማጣቷ እጅግ ከባድ የሚባል ነው። ለፍቅርተ ቅርብ የሆኑ ወዳጆቿን በዚህ ሰዓት ያለችበትን ሁኔታ ስንጠይቅ እጅግ ከባድ የሚባል ሀዘን ውስጥ መግባቷን ነግረውናል። የአቶ ደነቀ የቀብር ስነ ስርዓት በዛሬው እለት ከቀኑ 8 ሰዓት ላይ ሸጎሌ በሚገኘው ኪዳነ ምሕረት ቤተክርስቲያን እንደሚፈጸምም ቀደም ያሉት መረጃዎች ጠቁመው ነበረም። ተወዳጇ አርቲስት ፍቅርተ ጌታሁን ከጓደኛዋ ከአርቲስት ወለላ ሰፋ ጋር በመሆን አሁን በዚህ በጥቅምት ወር በሚካሄደው 11ኛው የጉማ ሽልማት ላይ የህይወት ዘመን ተሸላሚ በሚል በኪነጥበብ ዘርፍ ባበረከቱት አስተዋጽኦ ሊሸለሙ ከፍተኛ የሆነ ደስታ ተፈጥሮ እንደነበር በብዙዎቻችን ዘንድ ሲመሰከር የቆየ ጉዳይ ነው። የሽልማቱ ጊዜ እየደረሰም የደስታውን ፍሬም የምናይበት ሰዓት ላይ ግን እንዲህ ያለው የሚያሳዝን ነገር መፈጠሩ ለቤተሰቡም ሆነም ለሷ ከባድ የሚባል ነውና ፈጣሪ ጽናቱን እንዲሰጣት እንዲያበረታት እንለምናለን። የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ጥግ ሆናችሁ ቻናላችንን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን አርቲስት ፍቅርተ ጌታሁን ያጋጠማትን ከባድ ሀዘን ተከትሎ ባለቤቷ በሞት መለየቱንና በዚህም ምክንያት የወጡ መረጃዎችን አካተን እንዲህ ወደ እናንተ ለማድረስ ሞክረናል። አርቲስቷ ባጋጠሟት ተደራራቢ ሀዘኖች ምክንያት ከገጠማት ከባድ ነገር ፈጣሪ እንዲያወጣትና እንዲያጽናናት እንለምናለን። ለሞቱትም ነፍሳቸው ባጸደ ገነት እንዲሆን እንዲሁ ጸሎታችን ነው። ጌታቸው በላይ እንዲህ አብሬያችሁ ቆይታ አድርጌያለሁ። በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ መልካም ጊዜ ይሆንላችሁ።